ወገን ወገን ወገን ወዴት ወዴት እየሄድን ያለነው። እኔ በቲክቶክም ዛሬ ጠይቅ ያለሁ የኢትዮጵያ ሕግ የኢትዮጵያ መንግስት ለዩቲዩበሮቻችን ሕግ ካላወጣ ሕግም ካለ ሕጉ በአግባቡ ካልሰራላቸው ወገን ተያይዘን ማለቃችን ተውት። እሺ ትውልድ ኦኬ። እሺ ነገ ትውልድ የራሱ መስመር ይዛል። እነዚህ ግን ትናንትና አሁን የናይንና የውብዬን አይቼ በጣም ነው ልቤ የተሰበረው። በጣም እንደ እናት፣ እንደ ሚስት፣ እንደ አራት ሴት ሳትከበር ከእርግዝኗ ጀምሮ እስካሁን እያለቀሰች ጭራሽ ልጅሽን ወስዳለን ብሎ በመተት እያሳበቱ ሴቶች ወንድ ልጅ የኔ ካሎሽ ብሎ ወንድ ልጅ መሳሪያ ይዞ የእናቱ ቀሚስ ያደገ የእናቱ ቀሚስ ስር ያደገ ወንድ ልጅ መሳሪያ ይዞ ሚዲያ ላይ ሴት ልጅ የኔ ካሎች ብሎ መሳሪያ ከደቀነባት፣ ወንድ ልጅ ፈሪ ሆኖ ዱላ ይዞ ሴት ልጅ የኔ ካሎች ብሎ በዱላ የሚጋፋት ሴት ልጅ ተነስታ ማለት ምን እንደምንናገር ግራ ስለገባ ነው ዛሬ ምንም ማለት መተት ሰርታ እንደ ፈለጋት የምትሆኑ በመኖሪያ ቤቷ ውስጥ የተከበረች። የሚያናድድ ደግሞ ምን እንደሆነ ታውቃላችሁ፣ የሚያናድድ ደግሞ እንደሆነ ታውቃላችሁ፣ ሴቶቹ ጀግና እየሆኑ ወንዶቹም በቁጥጥራቸው ስር የሚያደርጉት በመተትም ታድር በምንም ወንዶቹ በመተት ተደርጎባቸው ኦኬ። ሌሎቹ ሌሎቹ ተከባሪዎቹ ግን እንደ ዝንብ ወረው ቆሞ የሚያዩ ሰው ትዳርሱ ይፈታ ሲፈታ ቆሞ የሚያዳምጡ፣ ሕግ የሌለ የሚመስላቸው፣ ከሕግ ቁጥጥር ውጪ የሆኑ ብድግ አድርጎ ሕግ ጋር ይዞ ሄዶ ለሕግ እንደማስረከብ ነገራቶቹ እስኪንዛዛ፣ ይሄ ድራማም በሉት ትክክለኛም በሉት ምንምም በሉት። በዚህ የመጣ ገንዘብ መቼም መቼም መቼም አይለፍልኝ። ሰው በዚህን ያህል ከወረደ፣ ሰው በዚህን ያህል ደረጃ ላይ እየሄደ ካለ ሴት ልጅ እንዴት ነው ትዳርን፣ እርግዝናን፣ አራስ ቤትን ወልዳ ልጆቿን በስርዓት የምትይዘው? ወገን እያለቀ ነው። ትውልድ እያል እየጨረሱብን ነው። በንግግር የቡታጅራ ወንዶች ወንድ እጥረት አለባቸው መሰለኝ። የቡታጅራ ሴቶች ባለ አንድን ወንድ ለሶስት አሩታና አብርሃም አንድ ለመሆን ይጣጣራሉ። ከሩታና ከአብርሃም ውጭ ያሉ ጀሌዎች ደግሞ እየተሞቃቀሱ ጭራሽ ሴቷ ሴቷን እያፈነቻት በውሃ ላይመለከታት ላያገባት ማለት አንዳንዴ ምን እንደምንናገር ብላ ግራ ነው የሚገባናል። እኔ ደግሞ የማየው ነገር የፈለገ ሴት ልጅ ባይኖረኝ እህት ወንድሞቼ ሴቶች ልጆች ይኖራቸዋል። እኔ ግን እግዚአብሔርን አመሰግነዋለኝ። በዚህ እልህነቴ በዚህ ሁኔታ ሴት ልጅ ብትኖረኝ እንዴት አባቱ አድርጌ እንደማሳድጋት እንደኔ አይነት አስተዳደግ ነበር የማሳድጋት። እንኳንም ግን ወንዶች ሰጠኝ። በእርግጥ ወንዶችም በአሁኑ ሰዓት ላይ እያየን ነው ያለው። ቢሆንም ግን እርቄም ቢሆን ዋው አምላኬን አመሰግነዋለሁ። ሴት ልጅ እርግዝናን ተንከራታ መከራ በልታ ቁም ስቅሏን አይታ ዘጠኝ ወር ከአስራ አምስት ቀን ተሸክማ በሆዷ ምጥ አምጣ እ ልጇን ስታስረክብህ፣ ልጅ አባት የብቻ ብለህ መተክ ልትወስድ አይደለም ወይም ደግሞ አባቱ ነኝ ብቻ ብለህ ለቀበሌ ለትምህርት ቤት እንድትመዘገብበት አባት እንደ ወንድ ሆነ አባት ስትሆን ነው ከእርግዝና ጀምረህ ቼኳን ሁሉም ነገር ተከታትለ እንክብካቤ አድርጋላት፣ አራስ ቤት ስትጠብቃል። ልጁ የኔ ነው ልጄን ስጭኝ ብሎ ጦርነት በዚህ ሁኔታ እንዴት ነው የምንቀጥለው? ወንዶቹ ወይ መጀመሪያ ፍቅራቸውን በስነስርዓት ሰብስቦ አይዙ ከተዉ በኋላ መጥተው ሌላ ህይወት ይጀምራሉ። ስትተዋት ሌላ ህይወት የራሷውን ስትጀምር ያንን የጀመረውን ህይወት ይተውና ይመጣና ይበጠብጣታል። እማይተማመኑበት ዘመን ላይ እርስ በእርስ መተማመን የሌለበት ዘመን ላይ ወንድም ወንድሙን የማያምንበት እንዲ አንድ ወንድ ለሁለት ሴት እንዴት ነው ሚዲያ ላይ አንድ ወንድ ለሁለት ሴት የሚሆነው እንዴ? እንዴት ነው ፍቅር እንደዚህ ቀላል የሆነው? አላውቅም። ህይወት እንዴት ናት እንደዚህ የረከሰችው? እውነት ለመናገር እጅግ በጣም እየገረመኝ እያሳዘነኝ ነው እያየሁኝ ያለሁት እና ምን ለማለት ነው መተማመን የጠፋበት ዘመን እ ሰው የሆነ ስጦታ ለሰው ስጦታ ሲሰጥ ያንን ስጦታ ለመቀበል የሚፈራበት ዘመን እ ምንም ነገር ይሁን ምንም በቃ ስጦታ የሆነ ሰው ሲሰጣችሁ ያንን መተት ሰው ነው የሚያስበው። ማለት ነው እንዴ፣ መተት አርጋበትስ ቢሆን መተት አርጎበትስ ቢሆን አይነት ነገር ማለት ነው። እንዲህ የሆነ እንዴ ነው የሚቀጥለው ነው ወይስ አውቀው ነው? መተት ሳይደረግባቸው እያበዱ ትዳራቸውን እየበተኑ ፍቅራቸውን እያሳጣቸው ያለው መተት አድረጊውስ ማን ነው? መተት አድረጊውስ የት ነው የሚገኘው? መተት አድረጊውስ እንዴት ነው? ህግ የለውም? ማለት በድብቅ ነው አይኖ የሚሰራው። ፋራ አይደለንም እናውቃለን። በድብቅ ነው ማንኛውም ነገር የሚሰራው፣ ግን መቼም የሚያጋልጠውን ሰው ነው የሆነ ነገር ሊያደርግ የሚችል ነው። በአሁን ሰዓት ላይ ማንኛውም ሰው ማለት ነው እንጂ ያንን መተት የሚያደርገውን ሰው ማንም ይዞ ለህግ አያሰጠውም። ሰው በፍርሃት በሰቀቀን እንዲኖር በማንኛውም ነገር ኑሮው የሀገሪቷ ጦርነት የሀገሪቱ ውድነት ቤክራዩ ምግቡ ሁሉ ነገር ሰዋ ሳብዶታል። ጭራሽ ደግሞ በዛ ላይ ይሄ በመተት እያደረጉ ስጦታ የሚሰጡት በመተት እያደረጉ የሰው ትዳር የሚበትኑ በመተት እያደረጉ ቤተሰብ የሚበትኑ በነፃነት ደስተኞች ሆነው እየኖሩ ነው ያሉት። መተት አድራጊዋ፣ መተት የተደረገበትም ትክክለኛ መተት ከሆነ ለሕግ ይቅረቡልን። ሕግ የለም ለእነሱ፣ ሕግ እነሱ ጋር አይደርስም። ወይስ ሕግ አስከባሪውም ሲሄድ መተቱ ይደረግበታል? ልክ እንደዛ ማነው እሱ አንዴ ጠንቋዩ ሰውዬ ማለት ነው ፀጉሬን ብትላጩኝ ክንፋውጥቼ በራለው አለ። ግን ክንፋውጥቶ ሰው ሲበራ አላየነውም፣ ፀጉሩን ግን ተላጅተ። ጠንቋይ ለራሱም አያውቅም፣ አይደለም ለሰው ሊጠነቁል ማለት ነው። ልክ እንደዛ አይነት ነገር ማለት ነው። ለራሳቸው ሳያውቁ ለሰው ላይ መተት ለማድረግ የሚሯሯጡ የራሷን ኑሮ ሳትኖር ለሰው የሰው ኑሮ ለመበትበት የሰው ኑሮ ለማበላሸት የምትጋጋ ሴትም ትሁን ወንድ እኔ ኢትዮጵያ ውስጥ ቢሆን በመድኃኔዓለም ሮጬ ተሯሩጬ እነዚህም በድብቅ እያስተገረርኩኝ እያስተገረርኩኝ ለትውልዴ ማገልገል ነው የምፈልገው። በቃ ትውልዴ ስርዓት መያዝ አለበት። የድሮ የኔን ትውልድ ዘመን ነው መመለስ የምፈልገው። የምን የተበሻቀጠ ዘመን ነው ጊዜ ቴክኖሎጂ እያለ የምን ረቀቅን ብሎ የዘቀጡ መሄድ ነው እንዴ? ስርዓት ይኑረን እንጂ የምንሰራውን እና የምናደርገው እንለኝ እንጂ ራሳችንን መሸጥ ለገንዘብ ብለን ራሳችንን ማውረድ ቤተሰባችንን ማሰደብ ስንቱ ቤተሰብ ነው አሁን እዚህ ኮመንት ስር እየተሰደበ ምን አይነት አሳዳጊ የበደለሽ ነሽ ምን አይነት ቤተሰብ የሌለሽ የሌለሽ ነሽ ምን አይነት የጎዳና ሰው እንኳን ቤተሰብ የሌለው እንደዚህ አይነት አመለካከትና አስተሳሰብ ይኖረዋል ብዬ መቼ ማለት ነው እንደነ ሄርሜላ አይነቱ እንደነ ቲጂ ምትባለው ያቺ የናሂን ህይወት የምትበጠብጠው አይነቷ ሴት ማርክን ህይወት የምትበጠብጥ ሴት ሄሉን ህይወት የምትበጠብጥ ሴት፣ ይሄ ብቻ ባጠቃላይ እንደ እንደነዚህ አይነት ሴቶቹን እያስተደበቅኩኝ ተደበቁኝ እያስያዝኩኝ ለህግ እየጠቆምኩኝ ህግ ስርዓት እንዲያስዛቸው አድርጋለሁ ህግ ቢፈቅድም ባይፈቅድም ወዶ ሳይሆን በግዱ ስርዓት እንዲያደርጋቸው የሚለቁትን እያሳየሁት መቼም ያያቸዋል። ሕግ ገንዘብ ብቻ መስራትን አይደለም። ለትውልድ ትውልድ ምን መማር አለበት፣ ትውልድ ምን ማወቅ አለበት፣ ትውልድ ከኛ ምንድን ሰርቶ እንዴት ተምሮ እንዴት አውቆ ነው ገንዘብ መያዝ ያለበት ብለን ነው እንጂ ማሰብ ያለብን። ምን አገባኝ ኔ ትውልድ የራሱ ጉዳይ ለምን ገደል ላይ ገባን ብለን ማ ከተነሳን፣ ኧረ ጉድ! ብቻ በጣም ያሳዝናል። ምን መናገር ማለት ነው በጣም ከዕለት ዕለት ከዕለት ዕለት ከዕለት ዕለት መተት እና የሰው ትዳር በታኞች መጥታ እና የሰው ፍቅር አፍራሾች ብዙ ጉድ እየወጣን ያለው በዚህ ሁኔታ እንዴት ነው የምንቀጥለው? ትውልድ ትውልድ ምንድነው ሊማርናል ከኛ ሊያገኝ የሚችለው ብሎ የሚያስበው ፍጹም የለም። ይሄ ዛሬ ሆድ ሞልቶ ከደቂቃዎች ሽንት ቤት ለሚደፋ እንትን መሯሯጥ ስንት የዕለት ጉሮሮ ያረረበት ስንት የዕለት መስራት እየፈለገ ግን የሚሰራው ግራ የገባበት ትውልድ ሀገሪቷ ላይ ያለ፣ እነዚህ ሁሉ ነገር በእጃቸው የተሳካላቸው ሰዎች ደግሞ የሰውን ህይወት ለመመጥበጥ፣ የሰውን ትዳር ለማፍረስ፣ የሰውን ፍቅር ለማበላሸት ንግግር አያውቁ። የሚወራወሩት ቃላት ስርዓት አልባ፣ አሳዳጊ የበደላቸው በአጠቃላይ ማለት ነው።